ድሮ አትመቸኝም ነበር ይበላል። አንተ ታች ሰፈር ያለችው ቤቲ ምን እንዳደረገች ሰማ? አረ፣ እኔ ምንም አልሰማሁም። ደግሞ ዛሬ ምን አደረገች? ምን የምርህን ነው? ይህንማ ለጓደኛዬ ደውዬ መናገር አለብኝ። ይች ባለጌ። አቤት ጓደኛዬ አሁኑና ከጓደኛ ከጓደኛዬ ጋር ሰፈር እየጠበኩ ነው። የምነግረህ ነገር አለኝ አፍጥ ነው። እሺ በቃ እዛው ጠብቁኝ፣ መጣሁ። በሰላም ነው? አቻኩላችሁ የጠራችሁኝ። ጓደኛዬ በጣም እኮ የሚገርም ነው። ታቻለችሁ ቤቲ ምን እንዳደረገች ልንገር ወይ? አንዴ የተረጋጋ ወሬውን ከመናገሬ በፊት ሶስት ጥያቄዎች ከጠየቅኩ በኋላ ነው ወሬውን መስማት የምፈልገው። አንተ ደግሞ ችግር አለብህ። እሺ ለመሆኑ ጥያቄ ምንድን ነው? የመጀመሪያው ጥያቄ ስለዚች ልጅ የምትነግረኝ ነገር እውነት መሆኑን አረጋግጠሃል ወይ? ዝም ብለህ ወሬ ነው ይዘህልኝ የመጣው? አረ ጓደኛ፣ እኔ ራሱ አሁን ነው ሲያወሩ የሰማሁት እንጂ ማረጋገጫ እንኳን የለኝም። ጓደኛ፣ እውነት መሆኑን አንተ ካላረጋገጥክልኝ፣ ስለዚህ እኔ መስማት የማልፈልገው ነገር ነው። እሺ ጓደኛ፣ የሁለተኛው ጥያቄ ምንድን ነው? ሁለተኛው ጥያቄ ስለዚች ልጅ ልትነግረኝ የፈለግከው ወሬ መልካም ነገር ነው ወይንስ ዝም ብሎ የማይረባ ነገር ነው? እሱማ፣ እንዴት መልካም ነገር ይሆናል? በጣም የሚያስጠላና ለመስማት የሚቀፍ ነገር ነው። አየህ አይደል ጓደኛዬ፣ አንደኛ እውነት መሆኑን አታውቅም፣ ሁለተኛ ደግሞ መልካም ነገር አይደለም። ስለዚህ እኔ ይህን ወሬ መስማት አልፈልግም። እሺ ጓደኛዬ፣ ለሁላችንም ትምህርት እንዲሆነን ሶስተኛው ጥያቄ ምንድን ነው? ሶስተኛው ጥያቄ አሁን ይዘህ የመጣኸው ወሬ ለእኔ ይጠቅመኛል ወይንስ ዝም ብሎ ወሬ ብቻ ነው? ጓደኛዬ ስለሆንክ ዝም ብዬ ልንገረ ብዬ ነው እንጂ አይጠቅምም። አየህ አይደል እውነት ካልሆነ መልካም ነገር ካልሆነ ጠቃሚ ካልሆነ የኔንስ ጊዜ ለምን ታጠፋለ? የልጅቱንም ስም ለምን ታጠፋለ? እንደገና ደግሞ የኔን ህሊና ለምን በእሷ ላይ ታቆሽሻለ? ስለዚህ አሽገህ ይዘህ የመጣሁን ወሬ ከሶፋ ትምህርት ቤት በሰላም መጣችሁ። ሰላም ሰላም። ይሄ ልጄ ነው እና ኬጂ ላስመዘግበው ነበር። ግን በጣም ትልቅ ልጅ ነው። እንዴት እንዴት መሰለህ ልንገርህ፣ አሸባሪ ነው። ሀገር አምሶ ከሌላ ሀገር ነው የመጣውና ከጦርነት ውጪ ምንም ያውቀው ነገር የለም። በዛ ላይ ትምህርት ደግሞ ምንም አይገባውም። አንድ ሲደመር አንድ እንኳን። እሺ በቃ የኛ ስራ እኮ ልጆችን መለወጥ ነው። በቃ በቃ እሱ ነው የምፈልገው። እሺ፣ አቡሽ አምስት ሲደመር አምስት ስንት ነው? አስር እንዴት አወቀ? ጎበዝ ልጅ ጎበዝ ልጅ። እሺ፣ አምስት ሲባዝ አምስት ስንት ነው? ዘጠኝ። ልክ አይደለም ልክ አይደለም። እሺ፣ አራት ስምንት። ማለት ጥያቄ አልጠየቁ። ሰባት ምንድን ነው? ስድስት፣ አምስት፣ አራት። ለምንድን ነው የሚወጡት? ፋዘር ሁለት፣ ዶክተር አንድ። አስፈላጊ የምጠይቀው ጥያቄ አለ እያለች ነው። አምስት ደቂቃ ገብታው እራት? ውዴ፣ እኔ ስሙት ከስንት ጊዜ በኋላ ነው ሌላ ሚስት የምታገባው? እኔ እንደዚህ ማደርግ አይመስለኝም። ባደርገው እንኳን የአንቺ መቃብር የደረቀ ጊዜ ነው ሌላ ሴት የማገባው። ምን እያደረግህ ነው? እህቴ እቴ ቃል አስገብታኝ ሞተችውን የመጨረሻ ሙኙነት እያሟላሁላት ነው። ቀን በቀን እየመጣ መቃብር ላይ ውሃ እንድትደፋለች በካሪ ከዚህ በላይ መጫወት አልችልም። ደከመኝ። ለዛሬ በቃ። ርቦ አልመሰለኝ ከኔሌ ማንጎችን መብላት ትፈልጋለህ? እንዴ እኔ ጋር ሳምንት ሙሉ አልመጣህም። አሁን በላ ንጫወት። አይ ዛሬ መጫወት አልፈልግም። ደብሮዋል። ምን ተፈጠረ? አሸንግሊት መግዛት እፈልጋለሁ። እሱን ለመግዛት ገንዘብ ያስፈልገኛል። እኔ ደግሞ የለኝም። እኔም የለኝም። ነገር ግን ማንጎችን ቆርጠህ ትሸጥና አሸንግሊቶችን መግዛት ትችላለ። እነትክና ግን ማንጎች ከህልቁበካላ ችግር የለውም። አንተ ደስተኛ ከሆንክ እኔም ደስተኛ ነኝ። ረዥም ጊዜ ያስጠበከኝ እኮ አሁን ና በል እንጫወት። አሁን ህፃ ልጅ አይደለሁም የቤተሰብ ኃላፊነቶች አሉብኝ። ቤት መስራት ያስፈልገኛል፣ ነገር ግን ለሱ የሚሆን ምንም በቂ ገንዘብ የለኝም። ከጠቀመ ይህንን ቅርንጫፎች ወስደህ ቤት መስራት ትችላለህ። ነገር ግን እየመጣህ ያኝ ግን እንደዛ ካረ ግን አንተ ደካማ ትሆናለህ። ችግር የለውም። አንተ ደስ ሲልህ እኔም ደስ ይለኛል። አመሰግናለሁ። ስላየው በጣም ደስ ብሎኛል። እና ከጎን የተቀመጠ ከዚህ በላይ ደክሞኛል። አካባቢውን ለቅቄ የሩቅ ስፍራ መሄድ አለብኝ። እሱን ለማድረግ ደግሞ ጀልባ ያስፈልገኛል፣ ያ ደግሞ የለኝም። ካስፈለገህ የቀረኝን ግንድ ወስደህ ጀልባ መስራት ትችላለህ። እንደዛ ካረገንማ አንተ ምንም ነገር አይቀረም። ችግር የለውም። አንተ ደስ ሲል እኔም ደስ ይለኛል። አመሰግናለሁ። በጣም ይቅርታ አድርግልኝ። ከአሁኑ ጊዜ በኋላ ምንም የምሰጥ ነገር የለም። በአሁኑ ጊዜ ሰላም ብቻ ነው ምፈልገው። እሱን ላደርግልህ እችላለሁ እና ከጎኔ ቁጭ በልና ሰላም ትሆናለ። አመሰግናለሁ። ይህ የሁላችንም ታሪክ ነው። ዛፉ ወላጆቻችን ነበሩ። ልጆች እያለን ከእናትና ከአባታችን ጋር መጫወት በጣም ያስደስተን ነበር። አድገን ራሳችንን ካወቅን በኋላ ትተናቸው እንሄዳለን። ተመልሰንም ወደ እነሱ የምንመጣው የሆነ ነገር ስንፈልግ ነው። ምንም ይሁን ብቻ ወላጆች አንድ ንግግር አላቸው። አንተም ያስደስተ ከሆነ እኔንም ያስደስተኛል።